እስቲ ልጅ የደውልለትና፣ ጉዱልኝ ጭራሽ ልጅሽ ሌባ ነው የሚል መጥቶብኛል። ዛሬ ትሻልን ትቼ ትብስራ መጣው አለ። ደውለት። ለማንኛውም ለሱ ምንም በላው ችግር የለ። አረ ምንም በላው ምኑን ልብላው ምኑን ልብላው፣ ሬት ሬት ነው የሚለው

ያለው። እንዴት ነህ? ሰላም ቆየብህ። አሁን ይመጣል። አይዞህ። እንዴ ነህ? ታዲያ ስራ እንዴት ነው? ስራ አንተ ከቦታ ታማኝ ጓደኛ አለ።

አረ ነው ውስጥ ይመጣል። አሁን እሱን ጓደኛውም እየጠበቀው ነው ይመጣል።

እናቱን የሚመስልክ ይሁን። እናቱን ይመስላል እን እንደ እናቱ ቆንጆ ቆንጆ ነው። ጊዜ እዛ ሳውዲ እያለሁ ፎቶችን ይልክልኝ ነበረ። ሳውዲ ነበር መ አማርኛ ትችያለሽ? አማርኛ በደንብ። አይ የዛ ሀገር ሰው ስንት አመት ቆይተሽ ነው አማርኛ የጠፋሽ? ልጄ አምስት አመት አምስት አመት አማርኛ ይጠፋል? አይ ልጄ። እና ምን ፈልገሽ ነው የመጣሽው? ጓደኛ ነበር ጓደኛዬ ነበር። ምን ማለት ነው? አገባ ሻለሁ ይችላል። አልመጣም። አይ አገባ ሻለሁ መቼ ነው ያድርገ? ዛሬ አምስት ዓመት ማዘርዬ፣ ያው እሱ የለም። አይ ይመጣል፣ ችግር የለም። ንገርኝ፣ እኔ እናቱ ነኝ እኮ ንገርኝ። ማነው ወይ ልጅ ይመጣሽ

አይ ጌወንን ፈልጌ ነው። የዛሬ አምስት ዓመት እንተዋወቅ ነበር አለች ማለት አይነት መልኩ እንደሆነ ግን አላወኩም እንጂ አቸኩኝ። አለም ፈስ ባይዙ ተረጋጁ። ቀረ እንጂ እሱ ቀረ። ምሳ ሰዓት እስካሁን አይመጣም። ምን እንደዚህ ሲጀመር ምን እየሰራ ነው? በዓል ቡና እንደሚጣል ተነግሮታል። ዝም ብሎ ካገኘው ጓደኛው ጋር ቤት ያለውና ረስቶታል። ስንት ሰዓት ነው አሁን? ስምንት ሰዓት እሱ ነው ብለሽ ነው የወጣ። እሱ ምን እንደሚገጥመው አይታወቅም አለ ነው። አንቺ ጓደኛት ያለሽ እሱ ግን ምን እንደገጠሙ አይታወቅም። ተይ ልጄ፣ በሰላም ይምጣል። ማዘር ደግሞ ሁሌ እንዲህ ነው የሚሉት፣ ግን ሲመጣ ሰላሙ ሆኖ የምናየው እኔ የምለው ነው። ልኩ ነው የሚያውቀው እንዴት ይህ እሷን ፈልገው ነዋል። እስኪመስ ጉዱን እናያለን። ጓደኛውንም አስቀምጦታል። ነውራ አደለም እንዴት ደውልለት፣ እስኪ እንግዳ ቡና እስኪ ያለው ደውልለት። ለጊዮን የት እንደሄደ አልነገረህም? ስልኩ እኮ ግን አይሰራም። ሌላ ምንም ስሞክረው እኮ እንዲህ ብሎኝ፣ ሁለት ጊዜ እኮ ደውዬ ስልኩን ማንሳም። ቆሎ ዳቦ ምናምን ግን ዘቡራ እንግዲህ

ማለት አይደለም እህቴ፣ ለብራን ያለ ምን ፈልገሽ ነው የመጣሽ፣ እያለቀሰች ምን ፈልገሽ ነው የመጣሽ። ሲጀመር ጊዮን አምስት ዓመት ማለት ሚዲያ ነው እሱ ላይፉ። ፎቶውን ልጁ ሚስቱን እያየሽ ከዛሬ አምስት ዓመት አውቀዋለሁ ብሎ መምጣት ሌላ ችግር ነው። ግን እኛ በአል ነው ካንቺ ጋር

አንቺ እኮ ቀለበት አድርገሻል። ባለ ትዳር ነው አይደልሽ እንዴ? እሱ ነው አይደል? እግዚኦ፣ እግዚኦ፣ እግዚኦ። እና በሀገራቸው ችግር የለውም ማለት ነው ሁለት ሚስት ማግባት። እንግዲህ አላህ ይወደዋል። ምንም በላሁት እኔ

አረ እንግዲህ አይሰቀም ምስታከአንቺ በኋላ ነው የሚያውቅሽ ማለት ነው። መንጭቆ ነበር እንጂ ማውጣትችን ግን ምን ይደረጋል? ይምጣ ብቻ ደውሉለት፣ ይምጣና ብዙ ነው ይደረግ። እንዴ አሁን እኮ ልጅ ምን እንደበጠበ አንዱ በረገስል አንዱ ይመጣሉ። ደግሞ ጭራሽ ደግሞ ከእምነቱ ጋር የማይገናኝ ሰው ጋር አንቺ ብለሽ

አንቺም ሰው ነገር የለም፣ ምንም ነገር እሺ። አምስት አመት አብረሽ ስትኖሪ በመሀል የተፈጠረ ነገር የለም። ልጅ የለም። ልጅ ካለ እቀበልሻለሁ። እኔ ዛ ትኖሪያለሽ፣ ከሱ ጋር ባትኖር ልጅ ካለ እቀበልሻለሁ። ችግር የለም። ልጅ በረከት ነው። እኔ ተቀበላለሁ። ልጅ ከሌለሽ ግን ዝም ብለሽ መተሽ እኮ ነው የሰው ትዳር እንዳትበጠበቸ። ይኸው ልጅቷ ተነስታኝ እዚህ ከመሄድ በፊት ነበር። ታዲያ ምንድን ነው የማደርገው? ኧረ መላ ስትመላ

ልጅቱን ግን ሴት ናት ወንድ

ያስቃል ያስለቅሳል፣ እንጂ ለማንም ውድ ቤተሰቦች ፍራንክ አድርጌያለሁ በምትሳካ እናቴ ደነገጠች እንዴ! በጣም ፍራንክ ፍራንክ ትሉኛለች። ይሄ ፍራንክ ምንድን ነው? አሁን አስደስተኛ አምስት አመት ይመጣል። በጣም እሺ አንተ ጋር ብዙ መዘዝ ታመጣለህ። ማርያም ፕራንክ መሰራት የለበትም። ውድ ውድ ቤተሰቦች እንግዲህ ዛሬ ይሄን በመሰለው ቪዲዮ ፕራንክ ያደርጋቸዋል በጣም

ውድ ቤተሰቦች እንግዲህ ይህንን የመሳይ ቪዲዮ ፕራንክ አድርገናቸው ከሞላ በበኩሉም ቢሆን አስደንግጫቸዋለሁ። በጣም ይቅርታችሁ። ቡና የጠጣም ውጪ ላይ ነው። መስቀል ነው። ለማንም እንኳን አደረሳችሁ እንኳን አደረሳችሁ ይበላችሁ ለማንም